ምዕራፍ 28 አንተም ወንድምህም አሮንም ከእርሱም ጋር ልጆቹን ከእስራኤል ልጆች መካከል ለይተህ በክህነት ያገለግሉኝ ዘድ ወደ አንተ አቅርብ። አሮንን፣ የአሮንም ልጆች ናዳብን፣ አብዮድንም፣ አልአዛርንም ኢታምርንም አቅርብ የተቀደሰውን ልብስ ለክብር ለመለያ እንዲሆን ለወንድም ለአሮን እሰራለት። አንተም የጥበብ መንፈስ ለሞላሁባቸው በልባቸው ጥበበኞች ለሆኑት ሁሉ ተናገር። እነርሱም ካህን ሆኖ እንዲያገለግለኝ ለአሮን ለቤተ መቅደስ የሚሆን የተለየ ልብስን ይስሩም። የሚሰሯቸውም ልብሶች እነዚህ ናቸው፦ ልብሰ እንግድአ፣ ልብሰ መትከፍ፣ ቀሚስም፣ ዥንጉርጉር እጀ ጠባብ፣ መጠምጠሚያ፣ መታጠቂያ። እነዚህን በክህነት ያገለግሉኝ ዘንድ ለወንድም ለአሮን ለልጆቹም የተቀደሰ ልብስ ያድርጉም። ወርቅ፣ ሰማያዊ፣ ሐምራዊ፣ ቀይ ግምጃ፣ ጥሩ በፍታም ይውሰዱ ልብሰ መትከፋንም ከወርቅ ከሰማያዊ ከሐምራዊ ከተፈተለ ከቀይ ግምጃ በግብረ መርፌ የተሰራ የተለየ የሽመና ሥራ ያድርጉ። ሁለቱ ወገን አንድ እንዲሆን በሁለት ጫንቃ ላይ በሚጋጠም ጨርቅ ይሁን። በላዩም የተጠለፈው የልብስ መትከፍ ቋድ እንደ እርሱ ከእርሱም ጋር እንዲሁን ከወርቅ ከሰማያዊ ከሐምራዊ ከቀይ ግምጃም ከተፈተለ ከጥሩ በፍታም የተሠራ ይሁን። ሁለትም የመረግድ ድንጋይ ወስደህ የእስራኤልን ልጆች ስም ስማቸውን ቅረጽባቸው፣ እንዳወላለዳቸው ስድስት ስሞችን በአንዱ ድንጋይ የቀረቱንም ስድስት ስሞች በሌላው ድንጋይ ቅረጽ። በቅርጹ ሠራተኛ ሥራ እንደ ማኅተም ቅርጽ አድርገህ የእስራኤልን ልጆች ስሞች በሁለት ድንጋዮች ቅረጽ፣ በወርቅም ፈርጥ አድርግ። ለእስራኤል ልጆች የመታሰቢያ ድንጋዮች የሆኑ ዘንድ ሁለቱን ዕንቁዎች በልብሰ መትከፉ ጫንቃዎች ላይ ታደርጋለህ። አሮንም በሁለቱ ጫንቃዎች ላይ ለመታሰቢያ ስማቸውን በእግዚአብሔር ፊት ይሸከማል። ፈርጦችንም ከጥሩ ወርቅ ሥራ። ሁለት ቋዶችንም ከጥሩ ወርቅ እንደ ተጎነጎነ ገመድ አድርገህ ሥራ። የተጎነጎኑትንም ቋዶች በፈርጦች ላይ አንጠልጥል። ልብሰ እንግዳ ብልህ ሰራተኛ እንደሚሰራ የፍርዱን ልብስ እንግዳ ስራው፣ እንደ ልብስ መትከፍም አሰራር አድርገ ስራው። ከወርቅና ከሰማያዊ ከሐምራዊ፣ ከቀይ ግምጃ ከጥሩ በፍታም ስራው። ርዝመቱ ስንዝር ስፋቱም ስንዝር ሆኖ አራት ማዕዘን ድርብ ይሁን። በአራት ተራ የሆነ የእንቁ ፈርጥ አድርግበት። የድንጋዮቹም ተራ ሰርድዮን፣ ጳዚዮን፣ መረግዲሁን፤ ይህም መጀመሪያው ተራ ነው። ሁለተኛው ተራ በሉር፣ ሰንፔር፣ ኢያሲፒድ፤ ሦስተኛውም ተራ ለግሪዮን፣ አካጥስ፣ አሜቴሴጢዮስ፣ አሜሴጤኖስ፤ አራተኛውም ተራ ወርቃማ ድንጋይ ብሪሌሶም በየተራቸው በወርቅ የተለበጡ የታሰሩ ይሆናሉ። የእንቆች ድንጋይ እንደ እስራኤል ልጆች ስሞች ዐሥራ ሁለት ይሆናሉ። በየስማቸው ማኅተም አቀራረጽ ይቀረጹ። ስለ ዐሥራ ሁለቱ ነገዶች ነገዶች የሚሆኑ ለልብስ እንግዳውም የተጎነጎኑትን ቋዶች እንደ ገመድ አድርገህ ከጥሩ ወርቅ ስራቸው ለልብሰ አንግዳው ሁለት የወርቅ ቀለበቶች ስራ፣ ሁለቱም ቀለበቶች በልብሰ እንግዳው በሁለቱ ወገን አድርጋቸው። የተጎነጎኑትንም ሁለቱን የወርቅ ቋዶች በልብሰ እንግዳው በሁለት ወገኖች ወዳሉት ወደ ሁለት ቀለበቶች ታገባቸው አለ። የሁለቱንም ቋዶች ጫፎች በሁለቱ ፈርጦች ውስጥ አግብተ በልብሰ መትከፉ ጫንቃዎች ላይ በስተፊት በመጋጠሚያቸው ላይ ታደርጋለህ። ሁለት የወርቅ ቀለበቶችም ሥራ። እነሱንም ልብስ መትከፉ በውስጡ በሚያልፍበት በከንፈሩ በኩል በሁለቱ የልብስ የእንግዳ ጫፎች ላይ ታኖራቸዋለ። ደግሞም ሁለት የወርቅ ቀለበቶችን ሥራ በልብሰ መትከፉ ፊት ከጫንቃዎች በታች በብልሃት ከተጠለፈ ከልብሰ መትከፉ ቋድ በላይ በመጋጠሚያው አጠገብ ታደርጋቸዋለ። ልብሰ እንግዳውም በብልሃት ከተጠለፈ ከልብሰ መትከፉ ቋድ በላይ እንዲሆን ከልብሰ መትከፉ እንዳይለይ ልብሰ እንግዳውን ከቀለበቶች ወደ ልብስ መትከፉ ቀለበቶች በሰማያዊ ፈትል ያያይዙታል አሮንም ወደ መቅደስ በገባ ጊዜ በእግዚአብሔር ፊት ለዘላለም መታሰቢያ የእስራኤልን ልጆች ስሞች በፍርዱ ልብስ እንግዳ ውስጥ በልቡ ላይ ይሸከም በፍርዱ ልብስ እንግዳም ውስጥ ኡሪምንና ቱሚምን ታደርጋለህ በእግዚአብሔርም ፊት ወደ ቤተ መቅደስ በገባ ጊዜ በአሮን ልብ ላይ ይሆናሉ አሮንም እግዚአብሔር ፊት ሁል ጊዜ የእስራኤልን ልጆች ፍርድ በልቡ ላይ ይሸከማል። ልዩ ልዩ አልባሰ ክህነት። ቀሚሱንም ሁሉ ሰማያዊ አድርገው፣ ከላይም በመካከል አንገትጌ ይሁንለት እንዳይቀደድም በግብረ መርፌ የተሠራ ጥልፍ በአንገትጌው ዙሪያ ይሁንለት። በታችኛውም ዘርፍ ዙሪያ ከሰማያዊ ከሐምራዊ ከቀይም ግምጃ ሮማኖችን አድርግ። በእነዚህ መካከል በዙሪያው በተመሳሳይ ቅርጽ የወርቅ ሮማኖች ሻኩራዎችን አድርግ። የወርቅ ሻኩራ ሮማንም ሌላ የወርቅ ሻኩራ ሮማንም በቀሚሱ ዘርፍ ዙሪያ ይሆናል። በማገልገል ጊዜም በአሮን ላይ ይሆናል። እርሱም እንዳይሞት ወደ መቅደሱ በእግዚአብሔር ፊት ሲገባና ሲወጣ ድምፁ ይሰማል። ከጥሩ ወርቅም የወርቅ ቅጠል ሥራ። በእርሱም እንደ ማኅተም ቅርጽ አድርገህ ቅድስና ለእግዚአብሔር የሚል ትቀርጽበታለ። በሰማያዊም ፈትል በመጠምጠሚያው ላይ በስተፊቱ ታንጠለጥለዋለ። በአሮንም ግንባር ላይ ይሆናል። አሮንም የእስራኤል ልጆች በሚያቀርቡትና በሚቀድሱት በቅዱሱ ስጦታቸው ሁሉ ላይ የሠሩትን ኀጢአት ይሸከም። በእግዚአብሔር ፊት ተቀባይነት ያለው እንዲሆንላቸው ሁል ጊዜ በግንባሩ ላይ ይሁን። ቀሚሱንም ከጥሩ በፍታ ዥጉንጉር አድርገ፣ አክሊልንም ከበፍታ ትሠራለ በጥልፍ አሰራርም መታጠቂያ ትሠራለህ። ለአሮንም ልጆች የበፍታ ቀሚሶችን፣ መታጠቂያዎችንም፣ ቆቦችንም ለክብርና ለመለያ ታደርግላቸዋለ ይህንንም ሁሉ ወንድምህን አሮን ከእርሱ ጋር ልጆቹንም ታለብሳቸዋለ በክህነት እንዲያገለግሉኝ ትቀባቸው አለ። እጆቻቸውንም ታነጻለህ ትቀድሳቸዋለህም። አፍረተ ሥጋቸውንም ይከርኑበት ዘንድ የተልባ እግር ሱሪ ታደርግላቸዋለህ። ከወገባቸውም እስከ ቅጭናቸው ይደርሳል። እንዲሁም ኀጢአት እንዳይሆንባቸው እንዳይሞቱም ወደ ምስክሩ ድንኳን ሲገቡ በመቅደሱም ያገለግሉ ዘንድ ወደ መሠዊያው ሲቀርቡ በአሮን እና በልጆቹ ላይ ይሆናል ለእርሱ ከእርሱም በኋላ ለዘሩ ለዘላለም ሥርዓት ይሆናል።